ቃል ጠብቃለሁ። ቆይ እህትሽን ሰውን የሰበራት አው ለዚያውም፣ ባሌ ህይወቴ ዓለም የባለችው ሰው ነው። እና የሰው ልጅ እኮ ተሰባሪ ነው። ቃሉን ያጥፋል። አንቺ እንዴት እሷን ይመታት? ድንጋይ አንቺንም እንዲመታሽ ታደርጊያለሽ። ቅዱስ በቃ በእኛ ቦታ ካሉን ከይገባ። እሺ ቆይ አሁን እህትሽ ከባሉ ያጣችውን ፍቅር አንቺ ብታገኝስ? ፍቅር ጊዜ ነው። ምን ያስቃል? እህትሽ ትወድሻለች፣ ግን በደንብ የማነ አጣት። እንደው ቸግላርነች ብዬ ዝም ብዬ መጣሁ። ይሄን ያህል እኮ መጨነቅ አልነበረብህም። አላቅም ብቻ እንዴት እግሮች እንደመሩኝ አላቅም ብቻ ወደዚህ መጣ። ግን እኮ መደወል ትችል ነበር። ጽ ስንት የደወለችልሽ አታነሽም፣ ያም አስጨነቀኝ። አመሰግናለሁ። ለምኑ? እንደዚህ ምንሆናለሽ ብለህ ልታይን ስለመጣ ነዋ። ምንም ማለት አይደለም። ሰኒ በቃ ልሂዳ። ይሻላል እንደዛ እና እንደ ባለፈው ዝናብ እዚህ ያስቀረኝ በቃ እዚህ ትተኛለህ ግን በጠዋት ውልቅ ነው ግድ የለም ጠዋት ጠዋት ሌላ ሴት ማታ ማታ ሌላ ሴት ስለሆነች ይቅርብኝ ምን ማለት ነው በጠዋት መተሽ አናቴ ላይ ስለምትጮይ ከምደነግጥ ጊዜ ልጅ ሂዳ እኔ እራት እንድትበላ ብዬ ነው ምን አዘሽ ነው ምን ነው አንተ ሴት አልመስልህም በቃ እና እየሰራሽ ነው አዎ ዛሬ ሴት ወጥቶሻል? አዎ፣ ኢንዶሚ እየቀቀልኩ ነው። ወይ ጉድ! ምን ያስቃል! ኢንዶሚን እየሰራች ነው። ራት ነው የምትኝ? በጣም ነው ማፈቅር። እኔ በጣም ነው ማፈቅር። ራና ጽናት ከቅድም ቅድም ፍቅራቸው እያማረና እየሰመረ መጥቷል። ፍቅር ትዳር ውስጥ ከገባ በኋላ ይቀንሳል የሚባለው ከነሱ ቤት እየሰራ አይደለም። በጣም ደስተኛና ሞቅ ደመቅ ሸብረቅ እያረጉ ቀጥለዋል። እግዚአብሔር የተመሰገነ ይሁን። በሌላ በኩል ደግሞ ሰኒ ፍቅርን በጣም እንደምጠለው እና ሁላችንም እናቃለን። አሁን ግን ሁለት ወንዶች በዙሪያ እያንጃበቡ የተለያየ ምክር እየሰጧት ይገኛሉ። ከአንዱ ጋር ፍላጎት ያላት ሰላም የተወደዳችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ከእናንተም ጋር ተመሳሳይ እንደሚሆን ባለሙሉ ተስፋ ነኝ። ቪዲዮ ላይክ፣ ቻናሌንም ሰብስክራይብ በማረጋግዙኝ። እናንተም ከጎን ስላላችሁ ከልብ እያመሰገንሁ ዛሬ እንግዲህ ተወዳጁ ድራማ ጽናት ይዘን መጠናል። የተሰማንንና የተረዳነውን ወደ እናንተ ልናንጸባርቀው መጠናል አብራችሁን ቆዩ። እስከ ቪዲዮው ፍጻሜ አብራችሁ ትቆዩ ዘንድ በአክብሮ ተጠይቃችኋለሁ። እንግዲህ የተፈጠረው እንደዚህ ነው። ቅዱስ ሰኒ ጋ ሄደ። ለመጀመሪያ ጊዜ ቤቷን አንኳክቶ ትናንትና የተገናኘንበት መንገድ ትክክል አልነበረም ነበር ስለዚህ ልጠይቅሽ መጣሁ ይላታል እሷ ደግሞ ምን ልታደርግ መጣህ አንተ ስለኔ ምን አገባህ እያለች ማፋጠት ጀመረች ይልቁንስ ግባ ከማለት ውጭ ሂድልኝ እያለችም ነበረ እሱም ግራ በመጋባት ብቻሽን አልተውሽም እነ ጽናት እንደውዬ ልንገራቸውና እነሱ ይምጡልሽ ከዛኔ ይሄዳለሁ እያላትም ነበረ እና ግባ ተባብለውም እሱም ውስጥ ላይ ገብቶ እየተጨዋወቱ ነበረ እህትሽ ግን ትወድሻለች ወይ ያለምስጠይቃት ነበር በጣም ነው የምትወደኝ እኔ እሷ ሰው የለኝም፣ የእህቴን ትዛዝ ማክበር አለብኝ ትለዋለች። እሱም በሚገርም ሁኔታ እየሳቀ እሷንም እያናደዳት ነበረ። ለምን ትስቃለህ እያለችው፣ ብዙ ንግግሩ አልተመቸውም። ፍልስፍናው ስላልተመቻት እንዲሄድላት ፈልጋለች። የተለያዩ ነገሮችን ብትጠይቀውም እሱ ግን ሊወጣላት አልቻለም። ናሆሜ አጣብቂኝ ውስጥ ገባ። እናቱ መጣ። ሚስትክ ሰሞኑን ፊቷ ኮፍ ኮፏል ወፍራብኛለች ትለዋለች። እኔ ልጅሽ እኮ ጎበዝ ነኝ እያጎረስኳት ነው የወፈረችው ይላታል። እንደሱ ማለት አይደለም አርግዛለች ወይ ወስዳ አስመርምራት እያረገዘች ነው እያለችው እያጨናነቀችው ነበረ። እሱም እንደዚህ ማለትሽ ነው እንዴ? አሁን እኮ ልጅ መውለድ በጣም ከባድ ነው እያለ ቢያስረዳትም፣ አንተ ፈትፍቶ ቢያጎርሱህም አይገባህም ናሆም እያለች ጠራችው። በስሜ ጠራሽኝ እኮ ያለ እየተወዛገበ እየተናደደም ነበር ነበረ ሰው እንዴት በዚህ ሰዓት ውለዱ እያለ ያስጨንቃል እያለም ጥያቄ ውስጥ ገብቷል። በጣም ተጨናንቋል። እምሩ ምን ሆነህ ነው ብትለውም መናገር አልፈለገም። ነሆሜ ከወትሮ በተለየ በጣም ደብሮታል በሌላ በኩል ክብሮንና ኪራ ሳሎን ተቀምጠው ነበረ። ሰሞኑን ሙና ነው ሰኔ የጠፋችብኝ ይለዋል አንተ ምን ሆነ ነው ስለ ሷ ማሰብ ጀምረሃል እንዴት ትመጣለች እኮ ለምንድን ነው ስለ ሷ ማሰብ የጀመርኸው ይለዋል ሳሎን ስትስቅ መኝታቤ ስትስቅ ኩሽና ስትስቅ የምሰማት ልጅ ታዲያ ድምጿ ሲጠፋ ምን ላደርግ ይለዋል አሃ አሁን ቀስ በቀስ እየገባልህ ነው እያለ ኪራ እያሾፈውም ነበረ። አንተ ዛሬ ቃላት ስንጠቃ ጀምረሀል እያለ ክብሮን ጥያቄ ውስጥ ገብቷል ፍቅሬ ያዘው ይመስላል ስለ ሷ ማሰብና ማንሰላሰሉን አሁንም እንደቀጠለበት ይገኛል ኪራም በመገረም እኛም ሲጀምረን እንደዚህ አድርጎን ነበር እያለ እየቀለደበትም ነበር። ክብሮን ሰኒን ለመጠየቅ መጣ ወደ ቤቷ። ወደ ቤቷ መጥቶም በዚህ አልፌ ሲሄድ እኮ ልጠይቅሽ ብዬ ነው ይላታል። በመገረም እንደዚህ ትጨነቅልኛለህ ብዬ አላሰብሁም፣ እንዴት መጣህ እያለች እየጠየቀችው ነበር። ፈገግ ባለ ፊት፣ በፍቅር ፊት እያየችው ነበረ። የሰኒ ፊት ደስ ይላል። የሆነ ነገር እንዳለ እየተናገረ ነበረ። አሁን ቆይተህ ሂድ ትሏል። ዝናብ ሳይዘንብ ልሂድ ይላታል። ብትሄድ ይሻላል ወይስ ብትቆይ እያለችው ነበረ። ምግብ በልተህ እንድትሄድ ብዬ እኮ ነው ትለዋለች። ምግብ መስራት ጀመርሽ እንዴ ሴት ሆንሽ እንዴ እያለ እየጠየቃትም ነበረ። በቃ እንዶም እየቀቀልሁ ነው በልጠት እሄዳለሁ ትለዋለች። እሱም ከትከት ብሎ በመሳቅ እንዶም እየሰራሁ ነው አሁን ምግብ ሰራሁ የምትይኝ ይላታል። አንተ ምን ሆነ ነው ምግብ አላልኸውም እንዴ ያሉ እየተጠያየቁም ነበረ፣ እሱም ገርሞታል። እዚህ አታራለህ በጧት ውልቅ ትላለህ ብትለውም ማታ ሌላ ሰው ቀን ሌላ ሰው ከስለምት ሆኜ ማደር አልፈልግም ይላታል። በቃ እኔ ቆንጆ ምግብ ልስራልሽ ብሎም ወደ ኩሽና ሲገባ ነበረ። ደስ ብሏታል። አሪፍ የሆነ ፊት ይታይባታል። ከሰኒ የሆነ ለውጥ ጽናት ሳሎን ላይ ቁጭ ብለው ስለ ክብሮን እያወሩ ነበረ። ክብሮን ግን ሰሞኑን ምን ሆኖ ነው እየጠፋ ነው ከቤት አያረም ስራ ማቋርጦ እየመጣ ነው ይላታል። እኔ አላቅም በኋላ ሲመጣ እንጠይቀዋለን አቶ ባልየው እያለች ነበር። ጽናት ኪራም በመገረም ይሄ ልጅ ግን ምን ሆኖ ነው እያለ ደጋግሞ ቢጠይቃትም፣ አንተ ልጅ ግን መቼ ነው ስለሰው መጨነቅ የጀመርከው ትላለች ሙነሽ ነው አፍጥጠሽ ምታየኝ ሲላት ስለ ሰው መጨነቅ ገርሞኝ ነው ትለዋለች የኔ ውድ ከሁሉም ነገር ቀይረሽኛል እወድሻለሁ አፈቅርሻለሁ እኔም እወድሃለሁ እየተባባሉ ፍቅራቸውን እየተገላለጹ ነበረ። በመተቃቀፍም ቀጥለዋል ቅዱሴ በድጋሜ ወደ ሰኒ ቤት አመራ ምን ሆነ መጣህ እያለችው ነበር አሁንም አዎ ደህና ነሽ ወይ እንዴት ነሽ ብዬ ልጠይቅሽ ብዬ ድጋሜ መጣሁኝ ይላታል እሷም ደህና ነኝ ትለዋለች በተከፋ ፊት ሰው እኮ ደና ነው የሚለው ችግሩን ደብቆ ነው ይላታል። እና ደና የሆንሁ ምን ብዬ ደና አይደለሁም ልበልህ እያለች ምክሩን እየለገሰላት ነበረ። አሁንም የእሷ ነገር አሳስቦታልና ተመላልሶ እየጠየቃት ብዙ ምክሮችንም እየለገሳት ነበረ። የናሆሜ እናት አሁንም ቀጥላበታለች እና ልጅ ሰሞኑን ወፍረሻል ትላታለች። አው ወፍር ያለው እየበላሁ እኮ ነው ትላታለች። ያም ማለት አይደለም አርግዘሻል መሰለኝ ትላታለች። አምላኬ ሆይ ወደ የት እየሄድሁ ነው፣ ኧረ የሆነ ነገር አድርግ እያለች የሆነ ጾለት ውስጥ እና ሐሳብ ውስጥ ገባች። እናቲቱም የሆነ ነገር ሆነሻል፣ ምን ሆነሽ ነው? ንገሪኝ አልቻት ነበር። አሁን እምሩ አግዚኦ አሁን ነው መናገር ያለብኝ አሁን ነው ሁሉንም ነገር ማወቅ አለባቸው ከረፈደ በኋላ ትርጉም የለውም ብላ ልትነግራት ስትል ናሆሜ አሁን አክቶ መጣ። እምሩ ወደ ነጽናት ቤት መጣ። ከጽናት ጋር እያወራች ነበር፣ አንገቷንም ዘቅዘቃ። ጓደኛዬ እኔ ከፍቶኛል፣ የማውቀውን ነገር እያወቅሁ እራሱ በጣም እየደበረኝ ነው። አምኜ መቀበልም ከብዶኛል ትላታለች። ጽናትም እባክሽ ልንታይ እንደዚህ አትሁኚ፣ ነገ ሁሉም ነገር አላፊ ነው፣ ደግሞ ሁሉንም ነገር ያሳልፈዋል እያለች እየመከረቻትም ነበረ። በቃ ሁሉንም ነገር ልነግራቸው ነው ትላታለች። እሱማ አሪፍ ነው፣ አንድ ነገር ከረፈደ በኋላ ነገሩ የከፋ ነው የሚሆነው እያለች እየመከረቻት ነው ናሆሜ እና ምሩ ከነ ኪራ ቤት መጠው ነበረ። ጽናትም ስለ መከረቻት አሁን መኝታ ቤት ልግባ ብላ ተኝታም ነበረ። ሁለቱ ወንዶችም ሳሎን ላይ ቁጭ ብለው እያወሩ ነበረ ኪራና ናሆሜ ማለት ነው። እነሱ ሁለቱ ያመሩ በቃ እንሄድ እያሉ ነበረ ከሰኒ ቤት ሊሄዱ ፕሮግራም ይዘው። እምሩ ትንሽ ተኝታለች፣ እስኪ ክላስ ውስጥ ገብቼ ልያት እያለ ነበር ናሆሜ ናሆሜ ሚስቱን ካየ በኋላ በቃ እንቅልፍ አልተኛ እምሩዬ፣ ይሆንሽ ነገር አለ? ግን ዛሬ ፊትሽ ጥቁር ብሎብኛል፣ ከስተሽብኛል፣ ብቻ ደብሮሻል እያላትም ነበረ። እንደዛ ካሉ በኋላ በቃ እንነሳና ከሰኒ ቤት እንሂድ ብለው ተያይዘው ሄዱ። ከነሰኒ ቤት ሲሄዱ ከነሰን ቤት ተሰብስበው ሲሄዱ ቅዱሴን ሲመክራትና ሲደልዛት አገኙት። ደነገጡ። እንዴት መጣ፣ እንዴት ቤቱን አወቅኸው እያሉ አፋጠጡት። እሱን በመገረም እያያቸው ነበር። ያላችሁት ሁሉ ሙሉ በሙሉ አልገባኝም። እነሱ ስለ ፍቅር እየሰበኩ ነው፣ እሱ ደግሞ መስሎም አልታየውም። ያደረገውን ነገር የልቡን ስለሚያቅ እነሱ ያሉት ነገር ብዙም አልተዋጠለትም። ቅዱስን በመገረም ያላችሁት ነገር እኔ ምንም አልገባኝ ይላቸዋል። ናሆሜም ተረቱና ምሳሌውን ቀጥሎበታል። ቅዱስ በጣም ግራ ገባው። ኪራም አንተ ግን በጣም መልካም ሰው እንደሆንህ እኮ አቃለሁኝ ይለዋል። በዛም መልካምነቱን እየነገረው ነበረ። የዛሬ ድራማ ሴቶችም ወደ ኩሽና ሄደው ምግብና ቅርብ እየተባባሉ ከዚህ ጋር ተጠናቋል። ወንዶችም ተረትና ምሳሌያቸውን ቀጥለዋል። በቀጣይ ምን ይሆን ይሆን? ሰላም ጤና ፍቅር ለቤተሰቦች የተመኘሁላችሁ እግዚአብሔር ከናንተ ጋር ይሁን።